በዚህ ሳምንት ባልና ሚስት እነዚህን ቀናት ሕማማት ብላ በዚህ ሳምንት አይደለም። የአምላካችን ኢየሱስ ክርስቶስ ሁለት ቃላት የተዋህዱበት አንድ ቃል ነው። በዚህ ሰሞን ጌጥ ያጌጠ ደስ ያለው፣ በዚህ ሳምንት ቤተ ክርስቲያን ተላ ደስታ ያደረገ፣ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይህን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብ ቤተ ክርስቲያን ተግቶ በመዋል በማደር ቀንም ሌትም በአራቱ ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ። ከሊቃውንት የተሰበሰበ ይህን ግብረ ሕማማት በሕማማት የስድስት ወር ጎዳና እንኳን ቢሆን ሂዶ ቢታጣ ሊሰሙት ይገባል። ክብረ ሕማማት ማለት የክርስቶስ የሕማማቱን ስራ የሚናገር መጽሐፍ ማለት ነው። መጽሐፉም ሌላ አይደለም። ከነቢያት ከሐዋርያት፣ የነ ኢሳይያስ፣ የነ ኢዮብ፣ የነ ኤርምያስ፣ የነቢያት የሐዋርያት መጽሐፍ ቅዱስ ሃይማኖት አበው፣ ሊቃውንት ሁሉ ያመሰጠሩት ትርጓሜ ሕማሙን ሕማሙን የሚናገረው ተውጣቶ፣ ሊቃውንት አባቶቻችን፣ ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ፣ ሀሳብ ስጋዊ ነገርን ትቶ ስራ ሳይሰሩ፣ ወደ ግል ስራ ሳያዘወትሩ በቤተ ክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል ለምን መልክ ሕማማቱ ራሱ ሰላምታ ነው ከሚደረሱ መጻሕፍት መካከል መኃልየ ዘሰሎሞን አንዱ ነው መኃልየ ዘሰሎሞን ደግሞ መልክ ነው ራሱ የቤተ ክርስቲያንን አይኗን ጥርሷን ጉንጯን ሲናገር የቤተ ክርስቲያን ውበት ነው ወንድሜ ነጭ ነው ቀይ ነው ራሱ ጥቁር ነው አይኑ የርግባይን ይመስላል የሚለው ሁሉ ይሄ ሁሉ የክርስቶስ መልክ ነው ይሄ አይኑ ገክብር ወው ዘያውፀቦ ደኬንያ የሚለው ሁሉ አንጥረኛ ያልሰራው ጉትቻ ያለው ነው እያለ የሚናገረው ክርስቶስን ነው። ይሄ ሁሉ ጌጥ ያለው ማለት የባሕሪ ክብር አለው፣ በዘራ ወራዙት ያልተወለደ ማለት ነው። አንጥረኛ የተባለ ይሄ ሁሉ መልክ የሚገልጥ ነው። ታዲያ መሃል ይዘ ሶሎሞን መልክ አይደገምም። በተለምዶ በሚባልበት በቀዳሚት ዕለት የሚነበብ በማሕሌት የሚቆም ቃለ እግዚአብሔር ነው። ሰላምታው መልክ ነው። ቅባብራኑ ለገጽ ሰላም ለኪ ሴተ ወይን ዘነፈራጽ፣ ሰላም ለኪ ቀስተኪዳኑ ለኖህ ሰላም ለኪ ስለዚህ የተባለ ሁሉ ሰላም ለኪ እየተባለ ነው የሚደረስ መልክአ ሕማማት ነው። ስብሐት ለከ፣ ሰላም ለከ፣ ሰላም ለክሙ የተባለ ነው መልክአ ሕማማቱ የሚደረስ መልክአ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል፣ ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንም ኪዳኑን፣ ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተርላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይኸውም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በእለተ ሐሙስ ሶስት ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህንን በማድረግ ቤተ ክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ካልተከታመመ ሰው በቀር ደዌ የጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተ ክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን፣ ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምእመናን ይቆርባሉ፣ ስጋ ወደሙ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋ ወደሙን። ለምን የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት? የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ አርብ ስለተሰቀለ ያንን ታሳቢ ማድረግ ይዛለት ምስጢረ ክህነትን ለማስተማር ሥርዓተ ቁርባንን ለማስረዳት አስራ ሁለቱን ብቻ አቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምእመናን ይቆርባሉ ማለት ነው። በዕለተ ዓርብ ስቅለት ነው። ሕማሙን እያሰብን በወይራ እየተጠበጠብን ይህን የምናደርግበት ምክንያት ወይራ ጽኑ ነው። ጌታችን ኢየሱስ ክርስቶስ የተቀበለው መከራ ጽኑ ነው። ከበረከተ መከራ አሳትፈኝ ቅዱስ ጳውሎስ በህማሙም በሞቱም ልመስለው እወዳለሁ ብሎ ፊልጵሶስ ምዕራፍ 3 ቁጥር 11 ላይ እንደነገረን ሞቱን በሚመስል ሞት ለመሳተፍ ወይራ እየተጠበጠብን፣ ኃጢአታችን እየተናዘዝን እንፈጽመዋለን። አብረው አይተኙም። የጣፈጠ ምግብ አይበላም። ብቻል የጨው ቂጣ አይቻልም። ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ፣ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ሥጋዊ ጨዋታዎችን፣ ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ፣ በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍታ ነገሥት ሲናገሩ፣ ድግስ የለም። በዚህ ሳምንት ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና እነዚህ ሕማማትም ለእኛ ክብሮቻችን ናቸው። በሰሙን ሕማማት እንኳን ታስታውሳላችሁ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ እነዚህን ቀናት ሕማማት ብላ የክርስቶስን መከራ በስግደት ትገልጣለች። ታውቃላችሁ የሰሙን ሕማማት ስግደት ከሰኞ ጧት ጀምሮ እስከ ስቅለት ዓርብ ማታ ድረስ በጠቅላላ ቁጥሩ 6666 ስግደት ነው። ስግደቱ ቁጥሩ ኪርያላይሶን እየተባለ የሚሰገደው ለከ ኃይል እየተባለ የሚሰገደው ለሕማሙ ይደሉ ለመስቀሉ ይደሉ ለምኩናኑ ይደሉ እየተባለ የሚሰገደው ስግደት በጠቅላላ ሲቆጠር 6666 ይመጣል። ይሄ 6666 ቁጥር ክርስቶስ ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ መገረፉን የምታስብበት እለተ ስቅለት ላይ እለተ አርብ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ በእንባ ይታሰባ በተለየ ዜማ ንባበ ማህዘኒ ተብሎ የሚጠራ ንባበ ማህዘኒ ማለት የሚያሳዝን ንባብ ማለት ነው። በሚያሳዝን አንጀት በሚበላ ሊያስለቅስ በሚችል የሚዘም ዜማ ማለት ነው። ታስታውሱ እንደሆነ በተለየ ዜማ ግፍዖሙ እግዚኦ ለእለ ይገፍዑኒ እየተባለ የሚባለው ዜማ ንባበ ማህዘኒ ወይም ውርድ ንባብ ተብሎ ይጠራል። ይሄ ዜማ ብቻውን የክርስቶስ መከራ እየተለቀሰ የሚታሰብ ማማተብ በዚህ ሳምንት አልተከለከለም። ማማተብ እንችላለን። ይህ ማለት በዚህ ሳምንት በነገራችን ላይ በመስቀል አምሳል መባረክ በብሉ ኪዳንም ነበረ ያይቆብ ኦሪት ዘፍጥረት ምዕራፍ 49 ላይ ስንመለከት እንደምናነበው እጁን አመሳቅሎ የዮሴፍን ልጆች ይባረካቸው እንደነበረ ተጽፏል። ሌሎቹ ሌሎቹ ምልክቶች ይታያሉ። የመስቀል ምልክቶች ነበሩ። ባለመመለክትም የመስቀል ምልክት ነበረ። የተከለከለ ወይሳምን ስሬት ኃጢአት ነው። ከካህኑ መባረክ ነው። ያም ስሬት ኃጢአት የሚያሰጥ ስለሆነ ነው እንጂ ማማተብ ኃጢአት ስለሆነ አይደለም። የማይከለከል መሆኑን ልብ ማለት ይገባል። እንዳትከራከሩ ነው ይህንን የምለው አስቀድም የምናገረው ማለት ነው። ከዚያ ውጭ ጸሎት ነው። ጸሎት የተከለከለ ጸሎት የለም። በዚህ ሳምንት ጸሎተ ቅዳሴ ነው የማይቀደሰው በቤተ መቅደስ፣ እንጂ የተከለከለ ጸሎት የለም። በግብረ ሕማማት ቢሆን የታዘዘው እስከ አርብ ድረስ ሞተ፣ ታመመ፣ ሞተ እስከሚለው ድረስ ጸልዩ የሚል ትእዛዝ ይገኝ ይሆናል በግብረ ሕማማት እንጂ ከዚያ ያለፈ ይህን ጸልዩ አትጸልዩ የሚል ስለሌለ መልክም ሊሆን ይችላል ውዳሴም ሊሆን ይችላል ብትጸልዩ መልካም ነው ክርስቲያኖችና በዚህም መከራከር ስለማይገባ እሚልም ማነሳው መጨረሻ ላይ ማነሳው ሰላምታ ነው። ሰላምታ ሰላም መባባል ይቻላሉ። የይሁዳ ሰላምታ ይሁንብናል ብለው የሚያስቡ ሰዎች አሉ። የይሁዳ ሰላምታን እና ሰውን ሰላምታ ምንጊዜም ቤተክርስቲያን ስታወግዛቸው ትኖራለች። በየትኛውም ጊዜ የይሁዳ ሰላምታ የሚያቀርቡ ሰዎች አሉ። ይሄ ማለት ተንኮል ያለበት ፍቅር የሌለው ግን ደግሞ ላዩ ፍቅር የሚመስል ሰላምታ ማለት ነው። የይሁዳ ሰላምታ በእንዲህ አይነት አኗኗር የሚኖሩ ሰዎች እኮ አሉ። እንዲህም እየኖሩ ግን በዚህ ሳምንት ክርክር ሲያነሱ ይታያል እና የተወደዳቸው እግዚአብሔር ቤተሰቦች ሰላምታው በራሱ የሚጎዳው ነገር የለውም እና ከይሁዳ ሰላምታ የራቀ ነው የኛ ሰላምታ ምንም ጥርጥር የለውም። በአይነት ሐሙስ ብቻ ግን በግብረ ሕማማት እንደተጻፈው ከሰላምታ ይከልከሉ የሚል ንባብ ተጽፎ ይገኛል። ከዚያ ያለፈ ግን አሁን የዛን ቀን ቢሆን አድርገውት ቢገኙ መይመናን አጥያት ነው ማለት ግን አይደለም እና በዚህም እንዳትከራከሩ እንዳትጨናነቁም ነው ይህንን መናገሬ። እንኳን ለምንናፍቃት ለሰሙነ ሕማማት ወቅት ሁላችንንም በሰላምና በጤና አደረሰን። በቤተ ክርስቲያናችን በአጽዋማት ወቅት ካሉ ሳምንታት መካከል በጣም በብዙ ሕዝበ ክርስቲያን ከሚናፈቁ ሳምንታት መካከል አንዱ ሰሙነ ሕማማት ነው። ይህ ሳምንት የአብይ ጾም የመጨረሻው ሳምንት ሲሆን ከእሁድ ከሆሳዕና በዓል ከከሰዓት ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሳ መቃበስ እስከገባባት እስከ ቅዳሜ ድረስ የሚቆይ የሕማም የጭንቅ የጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ፍቅር ሲል የተቀበለውን መከራ የምናስብበት ሳምንት ነው። በዚህ ሳምንት የአብይ ጾምን ስርዓትን ተከትለው የሚጾሙ ማንኛውም ክርስቲያኖች የተለየ የቤተክርስቲያናችንን ውበት የተለየ የቤተክርስቲያናችንን ክርስቲያናችንን የጾምና የጸሎት ስነ ጭምር የሚሳተፉበት ነው። ከበፊቱ በተለየ መልኩ አብዝተን የምንሰግድበት ከበፊቱ በተለየ መልኩ ህዝበ ክርስቲያኖች ከቤተ ክርስቲያን ቅጽር ግቢ ሳይታጡ በየሰዓታቱ የሚደረገውን የግብረ ህማማት ምንባባት፣ ጸሎቶች፣ ስግደቶች ሳይወጡ የሚሳተፉበት ጌታችን ኢየሱስ ክርስቶስ እኛን ለማዳን የተሳተፈውን ይህንን መከራ እነሱም ወደ ቤተ ክርስቲያን ገብተው እርሱ ከሙታን መካከል ተነሳ የሚለውን አዋጅ እስኪሰሙ ድረስ ከምግብ ከመጠጥ ከበፊቱ በተለየ መልኩ ራሳቸውን በደንብ ከልክለው ከጌታችን ትንሳኤ ጋር አብሮ ለመነሳት የሚያሳልፉት የተለየ ሳምንት ነው። ይህ ሳምንት በመላው የኦሪየንታል ወይም ደግሞ የአህቴ አብያተ ክርስቲያናት ባሉ ሳምንታት ውስጥ የሚታወቅ ሳምንት ነው። በእኛ ሰሙነ ህማማት ይባላል። በሌሎች አብያተ ክርስቲያናት በውጮቹ ባሉት ደግሞ ፓሽን ዊክ የጌታችንን ህማም መከራ የሚታሰብበት ሳምንት ነው ይባላል። ቅድስት ቤተ ክርስቲያናችን ይህንን ሳምንት ሰሙነ ሕማማት ብላ ነው የምንጠራው። ሰሙነ ማለት ስምንት ወይንም ደግሞ ቆይታ፣ ወቅት እንደማለት ነው። ህማም ማለት ደግሞ ጭንቅ፣ መከራ፣ ስቃይ፣ እንግልት፣ የተለያዩ ጽዋት ደዌዎችና መከራዎች ብለንም ልንተረጉመ እንችላለን። በሰሙነ ሕማማት ወቅት የጌታችን ኢየሱስ ክርስቶስ ሕማሙ ጭንቁ፣ የተቀበለው መከራም ጭምር የሚታሰብበት ነው። በእርግጥ መድኃኒታችን ኢየሱስ ክርስቶስ መከራውን መቀበል የጀመረው በዚህ ሳምንት አይደለም። የአምላካችን ኢየሱስ ክርስቶስ መከራ የጀመረው አስቆረታዊ ይሁዳን እንደሚሸጠው እያወቀ እንደሚከዳው እያወቀ ተምሮ ማድረግ የሚጠበቅበትን ነገር በሙሉ አድርጎለት፣ ነገር ግን በመዝሙር አርባ ላይ እንደተናገረው እንጀራዬን የበላ ተረከዙን በእኔ ላይ አነሳ እንዳለው ያንን ሁሉ ተደርጎለት እንዳልተደረገለት ሆኖ እንደሚክደው እያወቀ ያስገባው ቀን ነው የጌታችን። በነገራችን ላይ የይሁዳን እንደሚሸጠው እያወቀ መምረጡ በጣም የሚደንቅ ነገር ነው። ለይሁዳ ያደረገው ምሕረት በነገራችን ላይ ለእኛ ያደረገው ምሕረት ነው። እንደምንክደው እያወቀ ትላንትና ታማኝ የሆንለት ሰዎች ነገ ጀርባችንን አዙረን እንደምንክደውና ና አሻፈረኝ ብለን ለተለያየ ጥቅማጥቅም ይሁዳ በገንዘብ እንደታለለው ሁሉ በገንዘብ ይሁን በሌላ ነገር እንደምንታለል እያወቀ አምላካችን ማቆየቱ ለይሁዳ ያሳየው ትዕግስት ለኛም የሚያሳየው ነው። ይሁዳን በቻለበት መልኩ እኛን የሚችልበት ነው። ይሁዳንም ጭምር ደግሞ መርጦ እንዳቆየው እኛንም በዚች ርትት በሆነችው ሃይማኖት መርጦ የሚያቆየን ነው እና የጌታ ህማም በይሁዳ እንደተጀመረ ስናስበው ስቅለቱንም ጭምር ለምንሳተፍ ለኛ እውነተኛ ህማሙ በእጅ ውስጥ የገባው ሚስማር በእግር ውስጥ የተቸነከረበት ችንካር በራሱ ላይ የተጎነጎነበትና የተደፋበት ሾህ አክሊል ሳለሆን እኛንን እና ራሳችንን ለጌታችን መከራ ከሆንበት ህይወት ህይወት እንድንሆነው እና እሱን ምን ያስደስተውን ነገር በእኛ ለማየት እንዲችል በዚህ ወቅት ላይ ክርስቲያኖች አብዝተው ወደ ቤተ ክርስቲያን በአድ የሆኑ ቃላት ለምሳሌ አንደኛ ኪራ ላይ ሶን እንላለን። በልምድ ኪራ ላይ ሶን ነው የምንለው። ቃሉ የግሪክ ቃል ሲሆን ወይም ከግሪክ የተወሰደ ሲሆን ኪሪዬ ኤሌይሶን ነው የሚለው። ኪሪዬ ኤሌይሶን ሁለት ቃላት አሉ። ኪሪያ ማለት እግዝእትነ ማለት ነው። ኪሪኤ ሲሆን ደግሞ እግዚ ወይም እግዚኦ የሚል ትርጉም ያመጣል ማለት ነው። እግዚኦ ማለት ነው። አንድ ላይ ሲጠራ ኪሪኤ ኤሌይሶን ተብሎ ነው የሚጠራው። ኪሪኤ ኤሌይሶን ማለት ማረን፣ ይቅርበለን ማለት ነው። የመጀመሪያው ይሄ ነው። ሁለተኛው ቃል ናይን፣ ናይናን የሚል ቃል አለ። ናይናን የቅብጥ ወይም የኮፕቲክ የኮፕት ቋንቋ ነው። ናይናን ማለት ማረን ወይም ማረነ ማለት ነው። በግዕዙ ማለት ነው። ሶስተኛው እብኖዲ የሚል ቃል ነው። እብኖዲ ማለት የቅብጥ ወይም የኮፕት ቋንቋ ነው፣ የግብፅ ቤተክርስቲያን የምትጠቀምበት የመጀመሪያው፣ ልክ እንደኛ የግዕዝ ቋንቋ ማለት ነው። እብኖዲ ማለት አምላክ ማለት ነው። እብኖዲ ናይን ኪሪኤ ኤሌሶን እንላለን። ይሄ ማለት ምን ማለት ነው? አቤቱ አምላክ ማረን ማለት ነው። ማለት ነው። አራተኛው ታኦስ ነው። ታኦስ የግሪክ ቃል ነው። ታኦስ ማለት ጌታ አምላክ ወይም ጌታ የሆነ አምላክ ማለት ነው። ይህንንም አንድ አድርገን ከላይኞቹ ጋር ታኦስ ናይናን ኪርዬ ኤሌይሶን እንላለን። ይሄ ማለት በአንድነት ጌታ አምላክ ማረን አቤቱ ማረን ማለት ነው። ይህን እያለን ነው በሰው መሆነ ማማት የምንሰግደው ማለት ነው። በተለይ ዓርብ ዕለት አምስተኛ ማስያስ የሚል ቃል ነው። ማስያስ ማለት የእብራይስጥ ወይም ከእብራይስጥ የተገኘ ቃል ሲሆን መሲህ ማለት ነው። ስድስተኛው ትስቡጣ የሚል ቃል ነው። ትስቡጣ ዴስፓታ ከሚለው ከግሪክ ቃል የወጣ ሲሆን ደግ ገዢ ማለት ነው። ይህንንም አንድ ላይ አድርገን ከመጀመሪያዎቹ ቃላቶች ጋር አዋህደን ስንጸልይ ፍስቡጣ ናይናን ኪሬኤ ኤሌይሶን እንላለን። ደግ ገዢ ሆይ አቤቱ ማረን ማለት ነው። ሰባተኛ፣ በተለይ በዕለተ ዓርብ ካህናቱ የስቅለቱን ዜማ እየተናገሩ እና ደግሞ ተሸፋፍነው የፀሐይን መጨለም የከዋክብትን መርገፍ በምሳሌ ለመግለጽ ማለት ነው። እየተቀባበሉ የሚሉት ጸሎት ነው። ሰባተኛው አምኒስቲቲ ሙኪሪያቱ አንቲ ፋሲሊያሱ እነዚህን ቃላቶች ይላሉ። ይሄ ማለት የቅብጥ ወይም የኮብት ቋንቋ ነው። ወደ ግዕዝ ስንቀይረው ተዘከረን እግዚኦ በውስተ መንግስትከ ማለት ነው። ይሄ በመጽሐፍ ቅዱስ በቀኝ በኩል የተሰቀለው ሽፍታ የጸለየው ጸሎት ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 42 ላይ እናገኘዋለን። ጌታ ሆይ በመንግስትህ በመጣ ጊዜ አስበኝ ማለት ነው። ስምንተኛው አሚኒስቲቲ ሙአጊያ አንቲ ፋሲሊያሱ የሚቀየሩት የሚቀየረው ሁለተኛው ቃል ብቻ ነው። ከላይ የተጠቀሰው ቃል የሚቀየረው አንድ ቃል ብቻ ነው። አሚኒስቲቲ ሙዋጊያ አንቲ ፋሲሊያሱ ይህም የቅብጥ ወይም የኮብቲክ ቋንቋ ነው። ቅዱስ ሆይ በመንግስትህ አስበን። ቅዱስ ሆይ በመንግስት አስበን ማለት ነው። ዘጠነኛው አምነስቲቲ ሙዳ ሱጣ አንቲ ፋሲሊያሱ ይሄም የቅብጥ ወይም የኮብት ቋንቋ ነው። ይሄ ማለት ትርጉሙ የሁሉ የበላይ ይሆን ኮይ በመንግስት አስበን ማለት ነው። እነዚህና ሌሎች በአድ የሆኑ ቃላት አሉ። በአድ የሆኑ ማለት ከሰሞነ ሕማማት ውጪ ማንጠቀመባቸው መከራውን ሕማሙን ለማሰብ ግን የምንጸልይባቸው ቃላቶች ማለት ነው። እነዚህን ትርጉሙን አውቆ መጸለይ ያስፈልጋል። አንዳንድ አብያተ ክርስቲያናት ላይ እንደውም ቃላቱን ከነ ትርጉሙ በሰንበት ትምህርት ቤቱ ወጣቶች እየተዘጋጀ ምዕመናን በሚያወት ቦታ ተለጥፎ እንዲጸልዩበት ይደረጋል። ይሄ ጥሩ ተግባር ነው፣ መበረታታት ያለበት ነው። ሰው እያነበበ እያወቀ መጸለይ ስላለበት ማለት ነው። ነገር እንጂ እ አንድ ጊዜ ነው። ስለዚህ አሁን ህማማት የሚጾም እስከ ምሽት ስንት ሰዓት ነው? አንድ ሰዓት ይጾማል። እስከ ምሽት አንድ ሰዓት ይጾማል። በዚህ ሳምንት አይዘፈንም፣ ባል ከሚስት ጋር አይተኛም፣ አረባውም አይደረገም። እንኳን ቺ ሳምንት ብቻ ማለት ነው። በሕማማት ደስ ያለው ሰው የአይሁድ ዘመድ ነው፣ ክርስቶስን ሰቅለው ደስ ብሏቸዋልና። የአይሁድ ዘመድ ነው በሕማማት ደስ ያለው ሰው የትንሣኤ ዕለት ያልቅስ አይሁድ የአይሁድ ወገን ስለሆነ በዚህ ሰሞን መስገድ ነው አንድ መልዕክት በዚህ ሳረሰው ላስተላል በሕማማት ሳምንት በዓል ቢመጣ ይሰገዳል እሺ ሚካኤል ቢሆን እመቤታችን ብትሆን ባለ እግዚአብሔር ቢሆን ይሰገዳል በዓሉን እየሻር ነው ሳይሆን በዚህ ሳምንት የሚመጣ በዓል የሚከበረው በስግደት ነው። እየሰማችሁ ይህ ነው የዚህ ሳምንት በዓል። የሚሰገድ በሚከበር በምንድን ነው? በስግደት ነው የሚከበረው። በስግደት እያከበር ነው እንጂ እየሻር ነው አይደለም። ስቅለት አብይ በዓል ነው። ስቅለት አብይ በዓል ነው። የስቅለት ዕለት እንሰግዳለን። ከስቅለት የሚበልጥ በዓል የለም። ስለዚህ የስቅለት ዕለት እንሰግዳለን። እመቤታችንና ባለእግዚአብሔር ነው ሚካኤል ባለቤቱ በተሰቀለበት ቀን እዚያ በለጠ በዓል የለም፣ እንሰግዳለን ስለዚህ ይሰገዳል፣ ነው እንዳትከፋፈሉ። ቤተ ክርስቲያን ላይ የትም ቦታ ሄዳችሁ ከዚህ በኋላ መጻሕፍት ያሉት በጉባኤ ቤት የሚተረጎሙ ይሄው ነው እንግዲህ